ትንቢተ ኢሳይያስ ምዕራፍ አንድ በይሁዳ ነገሥታት በዮዝያንና በኢዮአታም በአካዝና በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ። እግዚአብሔር ተናግሮአልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድኩ አሳደግኩም፣ እነርሱም አመፁብኝ። በሬ ገዢው አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም፣ ሕዝቤም አላስተዋል አጢአተኛ ወገንና በደል የሞላበት ሕዝብ የክፎች ዘር ርኩሰትን የምታደርጉ ልጆች ሆይ ወዮላችሁ፣ እግዚአብሔር ትተዋል፣ የእስራኤልን ቅዱስ አቃለዋል፣ ወደኋላቸውም እየሄዱ ተለይተዋል። ደግሞስ አመጻ እየጨመራችሁ ለምን ገና ትቀሰፋላችሁ? ራስ ሁሉ ለሕመም ልብም ሁሉ ለድካም ሆኗል። ከእግር ጫማ አንስቶ እስከ ራስ ድረስ ጤና የለው፣ ቁስልና ዕበጥ የሚመግልም ነው አልፈረጠም አልጠገንም በዘይትም አልለዘበም። ምድራችሁ ባድማ ናት፣ ከተሞቻችሁ በእሳት ተቃጠሉ፣ እርሻችሁንም በፊታችሁ ሌሎች ይበሉታል፤ ባዕድ እንዳፈረሳት ምድር ባድማ ሆነች። የጽዮንም ሴት ልጅ የወይን ቦታ እንዳለ ዳስ፣ በዱባ አትክልትም እንዳለ ጎጆ፣ እንደ ተከበበችም ከተማ ሆና ቀረች። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር። እናንተ የሰዶም አለቆች ሆይ የእግዚአብሔርን ቃል ስሙ፤ እናንተ የገሞራ ሕዝብ ሆይ የአምላካችንን ሕግ አድምጡ። የመሥዋዕታችሁ ብዛት ለእኔ ምን ይጠቅመኛል? ይላል እግዚአብሔር። የሚቃጠለውን የአውራ በግ መሥዋዕትንና የፍሪዳን ስብ ጠግቤአለሁ፤ የበሬና የበግ ይጠቦት የአውራ ፍየልም ደም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ ይህንን የመቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ፣ ዕጣን በእኔ ዘንድ አጸያፊ ነው። መባቻችሁንና ሰንበታችሁን በጉባኤ መሰባሰባችሁንም አልወደድኩም፣ በደልንም የተቀደሰውን ጉባኤ አልታገስም። መባቻችሁና በዓላቶቻችሁን ነፍሴ ጠልታለች፤ ሸክም ሆነውብኛል፣ ልታገሳቸውም ደክም ደክሜያለሁ እጃችሁንም ወደ እኔ ብትዘረጉ፣ ዓይኔን ከናንተ እሰውራለሁ፤ ለመናንም ብታበዙ አልሰማችሁም። እጆቻችሁ ደምን ተሞልቷል። ታጠቡ፣ ሰውነታችሁንም አንጹ፣ የሥራችሁን ክፋት ከዐይኔ ፊት አስወግዱ፣ ክፉ ማድረግን ታው፣ መልካምን መሥራት ተማሩ፣ ፍርድንም ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለ መበለቲቱም ተሟገቱ። ኑ እንዋቀስ፣ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች። እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብትሉ ግን፣ ብታምጹም ሰይፍ ይበላችኋል፤ የእግዚአብሔር አፍ ይህንን ተናግሯልና። ፍርድ ሞልቶባት የነበረው የታችኛይቱ ከተማ እንዴት ጋለሞታ ሆነች? ጽድቅ አድሮባት ነበር፤ አሁን ግን ገዳዮች አሉባት። ብርሽ ወደ ዝገት ተለወጠ። የወይን ጠጅሽ ከውሃ ጋር ተደባለቀ። አለቆችሽ አመፀኞችና የሌቦች ባልንጀሮች ሁሉ ጉቦ ይወድዳል ዋጋም ለማግኘት ይሮጣሉ። ለድሃ አደጉ አይፈርዱ የመበለቲቱንም ሙግት ወደ እነርሱ አይደርስም። ስለዚህ የእስራኤል ኃይል የሰራዊት ጌታ እግዚአብሔር እንዲህ ይላል፤ በጠላቶቼ ላይ ቁጣዬን እፈጽማለሁ የሚቋቋሙኝንም እበቅላለሁ። እጄንም ባንቺ ላይ አመጣለሁ፣ ዝገትሽንም በጣም አነጻለሁ፣ ቆርቆሮሽንም ሁሉ አወጣለሁ። ፈራጆችሽንም እንደ ቀድሞ አማካሪዎችሽንም እንደ መጀመሪያ ጊዜ መልሼ አስነሳል ከዚያም በኋላ የጽድቅ ከተማ የታመነችም ከተማ ተብለሽ ትጠሪያለሽ። ጽዮን በፍርድ ከእርሷም የሚመለሱ በጽድቅ ይድናል በደለኞችና ኃጢአተኞች ግን በአንድነት ይሰበራል፣ እግዚአብሔርንም የሚተው ይጠፋል። በወደዳችኋት የአድባር ዛፍ ታፍራላችሁና ስለመረጣችኋትም አትክልት እፍረት ይይዛችኋልና ቅጠሏ እንደ ረገፈ ዛፍ ውሃም እንደሌለባት አትክልት ትሆናላችሁና፣ ኃይለኛውን እንደ ተልባ ጭረት ሥራውም እንደ ጠለሸት ይሆናል፣ አብረውም ይቃጠላሉ፣ እነርሱንም የሚያጠፋ የለም። ትንቢተ ኢሳይያስ ምዕራፍ ሁለት የአሞጽ ልጅ ኢሳይያስ ስለ ይሁዳና ስለ ኢየሩሳሌም ያየው ቃል። በዘመኑም ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ ከኮረብቶችም በላይ ከፍ ከፍ ይላል፣ አሕዛብም ሁሉ ወደ እርሱ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል በጎዳናውም እንሄዳለን ይላሉ። በአሕዛብም መካከል ይፈርዳል፣ በብዙ አሕዛብ ላይ ይበይናል። ሰይፋቸውንም ማረሻ፣ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብ ላይ ሰይፍ አያነሳም፣ ሰይፍም ከእንግዲህ ወዲህ አይማሩ። እናንተ የያዕቆብ ቤት ሆይ ኑ በእግዚአብሔር ብርሃን እንሂድ። ሕዝብህን የያዕቆብን ቤት ትተሃልና፣ ይኸውም የምሥራቅን ሰዎች አመል ስለተሞሉ፣ እንደ ፍልስጤማውያንም ሟርተኞች ስለ ሆኑ ከባዕድ ልጆችም ጋር ስለ ተባበሩ ነው። ምድራቸውም በብርና በወርቅ ተሞልታለች፣ ለመዛግብቶቻቸውም ፍጻሜ የለው። ምድራቸውም በብርና በወርቅ ተሞልታለች፣ ለመዛግብቶቻቸውም ፍጻሜ የለው። ምድራቸውም ደግሞ በፈረሶች ተሞልታለች፣ ለሰረገሎቻቸውም ፍጻሜ የለው። ምድራቸው ደግሞ በጣዖታት ተሞልታለች፣ ጣቶቻቸውም ላደረጉት ለእጃቸው ሥራ ይሰግዳሉ። ታናሹም ሰው ዝቅ ብሏል፣ ጨዋውም ተዋርዷል። ኃጢአታቸውንም ይቅር አትበላቸው። ከእግዚአብሔር ማስደንገጥና ከግርማው ክብር የተነሣ ወደ ድንጋይ ዋሻ ግባ፣ በመሬትም ውስጥ ተሸሸግ። ከፍ ያለውንም የሰው ዐይን ትዋረዳለች፣ የሰዎችም ኵራት ትወድቃለች። በዚያን ቀን እግዚአብሔር ብቻውን ከፍ ከፍ ይላል። የሰራዊት ጌታ የእግዚአብሔር ቀን በትቢተኛውና በኵራተኛው ሁሉ ላይ ከፍ ባለውም ላይ ይሆናል እርሱም ይዋረዳል። ደግሞም በረጅሙ ከፍ ባለው በሊባኖስ ዝግባ ሁሉ ላይ፣ በባሳንም ዛፍ ሁሉ ላይ፣ በረጅሙም ተራራ ሁሉ ላይ፣ ከፍ ባለው ኮረብታ ሁሉ ላይ፣ በረጅሙም ግንብ ሁሉ ላይ፣ በተመሸገውም ቅጥር ሁሉ ላይ፣ በተርሴስም መርከብ ሁሉ ላይ፣ በሚያማምሩ ጣዖታትም ሁሉ ላይ ይሆናል። ሰውም ሁሉ ይዋረዳል፣ የሰውም ኩራት ይወድቃል። በዚያም ቀን እግዚአብሔር ብቻ ከፍ ከፍ ይላል። ጣዖቶቻቸውም ሁሉ ፈጽመው ይጠፋሉ። እግዚአብሔርም ምድርን ያናውጥ ዘንድ በተነሳ ጊዜ ሰዎች ከማስደንገጡና ከግርማው ክብር የተነሳ ወደ ድንጋይ ዋሻና ወደ ምድር ንቃቃት ውስጥ ይገባሉ። በዚያን ቀን ሰው ይሰግድላቸው ዘንድ ያበጃቸውም የብሩንና የወርቁን ጣዖቶቹን ለፍልፈልና ለሌሊት ወፍ ይጥላል። እግዚአብሔርም ምድርን ያናውጥ ዘንድ በተነሳ ጊዜ ከማስደንገጡና ከግርማው ክብር የተነሳ ወደ ድንጋይ ዋሻና ወደ ተሰነጠቁ ዓለቶች ውስጥ ይገባሉ። እስትንፋሱ በአፍንጫ ውስጥ ያለበትን ሰው ተውት፣ እርሱ ስለምን ይቆጠራል? ትንቢተ ኢሳይያስ ምዕራፍ 3 እነሆ የሰራዊት ጌታ እግዚአብሔር ከኢየሩሳሌምና ከይሁዳ ድጋፍንና ብርታትን፣ የእንጀራን ድጋፍ ሁሉ የውሃንም ድጋፍ ሁሉ ሐያሉንም ተዋጊውንም ፈራጁንም ነቢዩንም ሟርተኛውንም ሽማግሌውንም የአምሳለቃውንም ከበርቴውንም አማካሪውንም ብልሁንም ሠራተኛ አስማ ታዋቂውንም ይነቅላል። አለቆቻቸው እንዲሆኑ ብላቴኖችን አስነሳባቸዋለሁ፣ ሕፃናቶችም ይገዟቸዋል። ሕዝቡም ሰው በሰው ላይ ሰውም በባልንጀራው ላይ ይገፋፋል፣ ብላቴናውም በሽማግሌ ላይ የተጠቃውም በከበርቴው ላይ ይኮራል። ሰውም በአባቱ ቤት ውስጥ ወንድሙን ይዞ አንተ ልብስ አለህ፣ አለቃም ሁንልን፣ ይህች ባድማ ከእጅ በታች ትሁን ሲለው፣ በዚያን ቀን ድምፁን ከፍ አድርጎ እኔ በቤቴ ውስጥ እንጀራ ወይም ልብስ የለኝምና ባለመድኃኒት አልሆንም፣ በሕዝቡም ላይ አለቃ አታድርጉኝም ይላል። የክብሩን ዓይን ያስቆጡ ዘንድ ምላሳቸውና ሥራቸው በእግዚአብሔር ላይ ነውና፣ ኢየሩሳሌም ተፈታ፣ ይሁዳም ወደቀ። የፊታቸውም እፍረት ይመሰክርባቸዋል። እንደ ሰዶምም ኃጢአታቸውን ያወራሉ፣ አይሰውሯትም። በራሳቸውም ላይ ክፉ ነገርን ሰርተዋልና ለነፍሳቸው ወዮ፣ የሥራቸውንም ፍሬ ይበላሉና። ጻድቁን መልካም ይሆንልሃል በሉት፣ እንደ እጁ ሥራው ፍዳው ይደረግበታልና። ለበደለኛ ወዮ፣ ክፉም ደርሶበታል። ሕዝቤንስ አስገባሪዎቻቸው ይገፏቸዋል፣ አስጨናቂዎችም ይሰለጥኑባቸዋል። ሕዝቤ ሆይ የመሯችሁ ያስቷችኋል፣ የምትሄዱበትን መንገድ ያጠፋል። እግዚአብሔር ለፍርድ ተነስቷል፣ በሕዝቡም ላይ ሊፈርድ ቆሟል። እግዚአብሔር ከሕዝቡ ሽማግሌዎችና ካለቆቻቸው ጋር ይፋረዳል። የወይኑን ቦታ የጨረሳችሁ እናንተ ናችሁ፣ ከድሆች የበዘበዛችሁት በቤታችሁ አለ። ሕዝቤንም ለምን ታደቋችኋላችሁ? የድኾችንስ ፊት ለምን ትፈጫላችሁ? ይላል የሰራዊት ጌታ እግዚአብሔር ደግሞም እግዚአብሔር እንዲህ ይላል፦ የጽዮን ቆነጃጅት ኰርተዋልና አንገታቸውንም እያሰገጉ በዓይናቸውም እያጣቀሱ ፈንጠርም እያሉ በእግራቸውም እያቃጨሉ ይሄዳሉና፣ ስለዚህ ጌታ የጽዮንን ቆነጃጅት አናት በቡሃነት ይመታል፣ እግዚአብሔርም ሐፍረተ ስጋቸውን ይገልጣል። በዚያን ቀን ጌታ የእግር አልቦውን ክብር መርበብንም ጨረቃ የሚመስለውንም ጌጥ የጆሮ እንጥልጥሉንም አንባሩንም መሸፈኛውንም ቀጸላውንም ሰንሰለቱንም መቀነቱንም የሽቶውንም ምቃ አሸን ክታቡም የእጅና የአፍንጫ ቀለበቱንም የዓመት በዓልም ልብስ መጎናጸፊያውንም ልግመበልጋውንም ከረጢቱንም መስዋቱንም ከጥሩ በፍታ የተሰራውንም ልብስ ራስ ማሰሪያውንም አይነ ርግቡንም ያስወግዳል። እንዲህም ይሆናል በሽቶ ፈንታ ግማት በመታጠቂያውም ፈንታ ገመድ፣ ጠጉርንም በመቀስ ፈንታ ውሃነት፣ በመጎናጸፊያም ፈንታ ማቅ፣ በውበትም ፈንታ ጠባሳ ይሆናል። ጎልማሶች በሰይፍ ሐያላንም በውጊያ ይወድቃሉ። በሮቿ ያዝናሉ ያለቅሱማል፣ እርሷም ብቿን በምድረ በዳ ትቀመጣለች።